ሰላም ጤና ይስጥልኝ የክንፋም መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። በቅድሚያም አርስተ ዜናዎቹን እናሰማችኋለን። የተቀደሰው ስፍራ የሰላምና የእምነት ማዕከል በቅጽበት ወደ ሰቆቃና የሽብር አውድማነት ማነት እንደሚቀየር ማንም ባላሰበበት የመካነ ሰላም መስጂድ ላይ የተፈጸመውን ታጣቂዎች ጥቃት አስመልክቶ በተሰጠው መግለጫ ጥቃቱ በሀገሪቱ ላይ የከፋ የሃይማኖት ግጭት ለመጫር የታለመ እኩይ ተግባር መሆኑ ተገለጸ። 20 ሚሊዮን ዶላር መነሻ ካፒታል ያለው ኢንተርፕሬነርሺፕ ባንክ በኢትዮጵያ ለስራ ፈጣሪ ወጣቶች ሊቋቋም ነው ተባለ። በኢትዮጵያ በምግብና በእንስሳ አማካኝነት የሚተላለፉ በሽታዎች እየተበራከቱ መምጣታቸውን የጤና ጥበቃ ሚኒስትር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስተር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወር በኋላ እንደሚጀመር አስታወቀ። የአማራ ክልል ፖሊስ በክልል ውስጥ ያሉ ዜጎችን ሰላምና ደህነት ለመጠበቅ አያሌ መስዋዕትነቶችን ከፍሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ አስደንጋጭ ኪሳራ እንደገጠመው የዓለም ባንክ ባወጣው አዲስ ሪፖርት ላይ ይፋ አድርጓል። እነዚህንና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በድር የተሰኘው ዓለም አቀፍ የኢትዮጵያውያን ሙስሊሞች ድርጅት የመካነ ሰላሙን ክስተት አስመልክቶ መግለጫ አውጥቷል። እንደሚከተለው እናቀርበዋለን። ምሽቱ የመካነ ሰላም ከተማ ጸጥታ አልብሷት ነበር። በታላቁ የኑር መስጂድ ውስጥ ምዕመናን የቀኑን የመጨረሻ ጸሎት ማለትም የኢሻ ሳላት አድርሰው ወደ ፈጣሪያቸው ሰላምን፣ ጤና፣ ፍቅርን ወዘተ እየለመኑ ነበር። ይቺ የተቀደሰች ስፍራ፣ የሰላምና የእምነት ማዕከል በቅጽበት ወደ ሶቆቃና የሽብር አውድማነት እንደምትቀየር በወቅቱ ማንም አላሰበም ነበር። ነገር ግን ይህ የሰዓታት ጸጥታ በድንገተኛ የሽብር ጩኸትና በተተኮሱ ጥይቶች ተሰበረ። ሰጦች፣ መስጅዱን ከበው በእጆቻቸው በያዙት የስም ዝርዝር መሰረት የማህበረሰቡ መሪዎችና አባቶች ናቸው ያሏቸውን አምስት ንጹሐን አማኞች ለይተው በግፍ ገሏቸዋል። በጸሎቱ ላይ የነበሩ እጆች ሳይጨርሱ ተቆረጡ። ወደ ፈጣሪ ያነሱ ዓይኖች ሳይመለሱ ጨፈኑ። ጥቃቱ ድንገተኛ ሳይሆን በቂ ዝግጅት ተደርጎበትና ታቅዶበት የተፈጸመ ዘግናኝ ወንጀል ነው። ከጥቃቱ ቀናት በፊት በማህበራዊ ሚዲያ በኑር መስጅድ የመከላከያ ሰራዊትና ባለስልጣናት መሽጓል የሚል የሐሰት ውንጀላ ሲሰራጭ ነበር። ይህ ንጹሐኑን ለማጥቃት ለማመቻቸት የተነዛ የጥላቻ ዘመቻ እንደነበር ድርጅቱ ያምናል። ይህ የመካነ ሰላም ጥቃት በክልሉ ለዓመታት ሲፈጸሙ የነበሩና ፍትህ ያላገኙ የጥቃት ሰንሰለቶች የመጨረሻው አሳዛኝ ምዕራፍ ነው። ከዚህ ቀደም በሞጣ፣ በጎንደር በቆቦና በሌሎች አካባቢዎች ሙስሊሞች ላይ የተፈጸሙ ግድያዎችና የንብረት ውድመቶች ተጠያቂነት ባለማ ማግኘታቸው ነፍሰገዳዮች ዛሬም በድፍረት ወንጀላቸውን እንዲቀጥሉ እንዳደረጋቸው ድርጅቱ በመሬት ይገልጻል። የእነዚህ ንጹሀን ደም ፍትህ እያለ ሲጮህ መልስ ባለማግኘቱ ሌላ ደም ፈሰሰ። ከትናንት ወዲያ ምሽት የተገደሉ የአምስት አባቶች የቀብር ስነ ስርዓት ትናንትና ተፈጽሟል። ቤተሰቦቻቸው ልብ በሚሰብር ሀዘን ውስጥ ሆነው የሀገሪቱ የሰላም ችግር ወደ ሃይማኖት ግጭት እንዳያመራ ስጋታቸውን እየገለጹ ነው። በድር በመግለጫው ማጠቃለያ ላይ ይህ ጥቃት በሀገሪቱ ላይ የከፋ የሃይማኖት ግጭት ለመጫር የታለመ እኩይ ተግባር መሆኑን በመግለጽ መንግስት ወንጀለኞችን በአስቸኳይ ለህግ እንዲያቀርብና ክልሉ የሚገኙ ሙስሊሞች ራሳቸውን የሚከላከሉበትን ሁኔታ እንዲያመቻች አጥብቆ ጠይቋል። የሟች ቤተሰቦች ፍትህን፣ የማህበረሰቡ አባላት ደግሞ ለነገው ህይወታቸው ዋስትና ይሻሉ። የኑር መስጅድ ጸጥታ ግን ዛሬ ላይ የሀዘንና የስጋት ጸጥታ ሆኗል። በደቡብ አፍሪካ አባቶች ከእናቶች እኩል የወሊድ ረፍት ተፈቀደላቸው። በደቡብ አፍሪካ የወደፊት አባቶች ፈርቀዳጅ እርምጃ ነው። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ ረፍት እንዲኖራቸው ወስነዋል። ውሳኔው ትልቅ ውሳኔና ለጾታ እኩልነትና የቤተሰብ መብት ግዙፍ አሸናፊነት ተደርጎ ተወስዷል። በቀደመው ህግ እናቶች የአራት ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ አስር ቀናት ብቻ ይሰጣቸው ነበር። የሀገሪቱ ህገ መንግስታዊ ፍርድ ቤት ባሳለፈው ውሳኔ ህጉን ይህ ህገ መንግስታዊ ያልሆነ ሲሆን ለአባቶች አድሏዊ ነው ብሏል። በመሆኑም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበት እኩል የወሊድ ድ እረፍት እንዲያገኙ በይኗል። ሲንግል ዳርትስ ኔትወርክ የተባለውን ድርጅት መስራች የሆኑት ሴት ሚፒሶ ፓኬቲ ይህ ለእኩልነት ለቤተሰብ ደህንነትና ለደቡብ አፍሪካ የወደፊት አባቶች ፈርቀዳጅ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2023 የሀገሪቱ የታችኛው ፍርድ ቤት የሀገሪቱን ሁለት ህጎች የተወሰኑ ክፍሎች ፍትሐዊነት የጎደላቸው መሆናቸውን እንዳገኘና የበርካታ የቤተሰብ መብቶችን የሚጥሱ ናቸው ብለዋል። ከፍተኛ ፍርድ ቤት የወሊድ ፍቃድና የስርዓት ጥቅማ ጥቅሞችን ማግኘትን በተመለከተ ለወላጆች ፍትሐዊ አለመሆኑን ወስነዋል። ጉዳዩ በብቸኝነት በሴቶች ላይ የሚጣለውን ማህበረሰባዊ ጫና ፍትሐዊ ለማድረግ በወጠኑ በወጣኑ በሁለት ጥንዶች በጾታ እኩልነት አኩልነት ኮሚሽንና በሌሎች ወደ ፍርድ ቤት የቀረበ ሲሆን የወላጅነት ኃላፊ የጋራ መሆኑን አጽናኦት ሰጥተዋል። የአማራ ክልል ፖሊስ በክልሉ ውስጥ ያሉ ዜጎችን ሰላምና ደህንነት ለመጠበቅ አያሌ መስዋዕትነቶችን ከፍሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በአማራ ክልል ፖሊስ ጠቅላይ መምሪያ በዲጂታል የታገዘ አገልግሎት የሚሰጥ የዋና መስሪያ ቤት ሕንፃ ምረቃ ላይ ባደረጉት ንግግር ነው። ምክትል ጠቅላይ ሚኒስትሩ በዚህ ወቅት የአማራ ሕዝብ ከኢትዮጵያዊነት ማማ የማይወርድ የኢትዮጵያ አካል ነው ብለዋል። ክልሉ በአንድ በኩል ከጽንፈኛ ከባንዳና ከባዳ ጋር በመታገል በሌላ በኩል ብልጽግናን ለማምጣት ከደህንነትና ከኋላ ቀርነት ጋር በመፋለም መንታ ድል እያስመዘገበ መሆኑን ተናግረዋል። የአማራ ክልል ፖሊስ ክልሉ ውስጥ ያሉ ዜጎችን ሰላምና ደህንነት ለመጠበቅ አያሌ መስዋዕትነቶችን ከፍለዋል ያሉት ምክትል ጠቅላይ ሚኒስትሩ ከወንጀለኞች፣ ከጽንፈኞች፣ ከሙሰኞች፣ ከኮንትሮባንዲስቶች ከባንዳዎችና ከባንዳ ጋር ተፋልመዋል ብለዋል። ፖሊሳዊ አደረጃጀቱ ብቃቱና ተቋማዊ ጥንካሬውን እንዲጠብቅ የተከናወነው ሪፎርም ውስጣዊ፣ ውጫዊና ተልኳዊ መልኮች ያሉት ነው ሲሉም አክለዋል። ውስጣዊ በሆነ ሪፎርም መሰረት ተቋሙ ብቁ አዘገጃጀት፣ አሰራር፣ ነጻነትና ገለልተኝነት እንዲሁም የፖሊስን ዶክተሪ እንዲከተል ለማድረግ ተሞክሯል። የፖሊስ ዋና ጠቅላይ መምሪያው ተጠሪነት ለክልሉ ርዕሰ መስተዳደር እንዲሆን ተደርጓልም ያሉት የክልሉ መንግስት ባጸደቀው መዋቅራዊ አዘገጃጀት ከክልል ጀምሮ በተዋረድ ባሉ የአመራርና የሙያተኛ የስራ መደቦች ስራና ሰራተኛን ለማገናኘት በሚያስችል መልኩ የአመራር ብቃትን ስነ ምግባርንና የትምህርት ዝግጅትን መሰረት ያደረገ ምደባ ተጠናቆ ወደ ተግባር ገብቷል ሲሉም ጠቅሰዋል። ውጫዊ በሆነ ሪፎርም መሰረት ደግሞ የዞን ፖሊሱ መምሪያና የወረዳ ፖሊስ ጽህፈት ቤቶችን ቢሮዎች ለስራ ምቹ እንዲሆኑ ለማድረግ የህንፃ ዲዛይን ተዘጋጅተው በሁሉም አካባቢዎች ተመሳሳይ አይነት የቢሮ ግንባታ ለማስጀመር ዝግጅቶች መደረጋቸውን አንስተዋል። በክልል ደረጃ የጀግኖች ማዕከል ግንባታን ለማስጀመር የደብረ ብርሃን ከተማ ግንባታ መጀመሩን እንዲሁም የአማራ ክልል ፖሊስ ኮሌጅ ወደ ዩኒቨርሲቲ ኮሌጅነት ከፍ እንዲን ለማድረግ የሚያስችል የአዋጅ ማሻሻ በክልሉ ምክር ቤት መጽደቁን አመላክተዋል። እንዲሁም ተልኳዊ በሆነ ሪፎርም ሰላም የማስፈን ስራ በክልሉ ሁሉም አካባቢዎች ህግና ስርዓትን ለማስከበር ግጭቶችን ለመከላከልና ህገወጥ የወንጀል ድርጊቶችን ለመቆጣጠር በከፍተኛ ቁርጠኝነት እየተሰራ ነው ብለዋል። የአማራ ክልል ፖሊስ በነገው የክልሉ ታሪክ ክልሉን ከባንዳና ከባዳ ተከላክሎ ለእድገት በማብቃቱ ያመነበትና ቃል ለገባበት ተልእኮ ሲባል መስዋዕትነት መክፈልና ልቡ አስተሳሰቡና እጁ ከጽንፈኝነት ከጎጠኝነት ካሬቢነት የጸዳ መሆኑን ማረጋገጥ ያስፈልጋል ሲሉ አስገንዝበዋል። አሁን የጀመርነው ሪፎርም ዋና ዓላማው በእነዚህ በሶስት እሴቶች ታሪኩም በአማራ ክልል የሚጽፍ የፖሊስ ኃይል ለማፍራት ነው ያሉት ምክትል ጠቅላይ ሚኒስትሩ በክልሉ በጸረ ሰላም ተግባር ላይ የተሰማሩ አካላት ለሰላም ቅድሚያ ሊሰጡና ለመነጋገር ዝግጁ ሊሆኑ ይገባል ብለዋል። ጫካ ያሉት ጸረ ኃይሎች ከተላላኪነት ወጥተው ለክልሉ ሰላም በጎ አስተዋጽኦን እንዲያበረከቱም ጥሪ አቅርበዋል። ሳፋሪኮም አስደንጋጭ ኪሳራ አጋጥሞታል። የዓለም ባንክ ባወጣው አዲስ ሪፖርት በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮጵያ ቴሌኮም ጋር በሚያደርገው ውድድር ፍትሐዊ ያልሆነ የመጫወቻ ሜዳ እንደገጠመውና ለከፍተኛ ኪሳራ እንደዳረገው ይፋ አድርጓል። የኢትዮጵያ የቴሌኮም ገበያ ግምገማ በሚል ርዕስ የቀረበው ይህ ሪፖርት በሁለቱ ኩባንያዎች መካከል ያለው ያልተመጣጠነ ውድድር በዝርዝር ይተነትናል። ሪፖርቱ እንደሚለው ኢትዮ ቴሌኮም እንደ ሳፋሪኮም 850 ሚሊዮን ዶላር የፍቃድ ክፍያ ባለመክፈሉና በስድስት የገበያ ዘርፎች ላይ የበላይነት ያለው ተቋም ሆኖ በመቆጠሩ ውድድሩ ፍትሐዊ አይደለም። ኢትዮ ቴሌኮም ከደም ከደንብ አስከባሪው ከተቀመጠው የመገናኛ ዋጋ በታች የድምፅ ጥሪ ዋጋ በማቅረቡ ሳፋሪኮም ወደ ኢትዮ ቴሌኮም ደንበኞች በሚያደርገው እያንዳንዱ ጥሪ ላይ ኪሳራ እንደሚያስተናግድ ሪፖርቱ ገልጿል። በወር 16 ሚሊዮን ዶላር ይገመታል። በተጨማሪም ኢትዮ ቴሌኮም የዳታ ዋጋ በእጅጉ በመቀነስ ውድድሩን ለሳፋሪኮም አስቸጋሪ አድርጎታል ተብሏል። ሪፖርቱ ኢትዮ ቴሌኮም በቅርቡ እንደ ኤምፔሳ ያሉ የሳፋሪኮም መተግበሪያዎችን እንዳገደና በመንግስት የሞባይል ገንዘብ ዝውውር ላይ የመንግስት ድርጅቶች ምርጫ ሊሰጠው እንደሚችል ስጋቱን ገልጿል። ሳፋሪኮም በኢትዮ ቴሌኮም እና በኢትዮጵያ ኤሌክትሪክ ኃይል የመሰረተ ልማት አውታሮች ላይ ጥገኛ መሆኑና ኪራይ በአመት 3 ሚሊዮን ዶላር ለኢትዮ ቴሌኮም መክፈሉ የኔትወርክ መስፋፋቱን አዝጋሚና ወጪውንም ከፍተኛ እንዳደረገበት ተጠቅሷል። በእነዚህ ተግዳሮቶች ምክንያት ሳፋሪኮም ኢትዮጵያ 2024 በጀት ዓመት 325 ሚሊዮን ዶላር ኪሳራ ያስመዘገበ ሲሆን ያገኘው 536 ሚሊዮን ዶላር ገቢ ለፍቃድ በአመት የሚከፈለውን 667 ሚሊዮን ዶላር እንኳን እንደማይሸፍን ሪፖርቱ አብራርቷል። ዓለም ባንክ የኢትዮጵያ ኮሚኒኬሽን ባለስልጣን እነዚህን ፍትሐዊ ያልሆኑ የውድድር ሁኔታዎችን እንዲያጣራና እንዲያስተካክል ጠይቋል። በተጨማሪም የኢንተርኔት ተደራሽነትን ለማስፋት እንደ ስታርሊንክ ላሉ የሳተላይት ኦፕሬተሮች ፍቃድ እንዲ እንዲሰጥ ሐሳብ አቅርቧል። እስር ቤቱ ላይ ጥቃት ተፈጸመ። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሌ እስር ቤትን አጠቁ። ሰባት የአልሸባብ ታጣቂዎች በሶማሌ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ቺሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምጽ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ ሁለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤት ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አካላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወር በኋላ ይጀመራል ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወር በኋላ እንደሚጀመር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲሱ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ ማመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050 ህዝባል 2017 ሆኖ መጽ ማጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደር መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣት ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ጥት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አያካትትም። በኢትዮጵያ በምግብና በእንስሳ አማካኝነት የሚተላለፉ በሽታዎች እየተበራከቱ መምጣታቸውና ሕክምናቸው መድኃኒት በሚላመዱ ባክቴሪያዎች አንቲማይክሮቢያል ሬዚስታንስ ምክንያት አስቸጋሪ እየሆነ መምጣቱን የጤና ጥበቃ ሚኒስትር አስታወቀ። በአጠቃላይ በአንቲማይክሮቢያል ሬዚስታንስ ከእንስሳ በሚተላለፉና በምግብ ወለድ በሽታዎች ምክንያት በኢትዮጵያ በዓመት ከ100 ሺህ በላይ ሰዎች ለሞት ይዳረጋሉ። ከእነዚህም መካከል 21200 ያህሉ በቀጥታ በአንቲማይክሮቢያል ሬዚስታንስ ምክንያት የሚከሰቱ ናቸው። ሪፖርቱ እንደሚያሳየው በየዓመቱ ከአንቲማይክሮቢያል ሬዚስታንስ ጋር በተያያዙ ምክንያቶች 85300 ሰዎች ሲሞ የሞቱ በብዱሻ በሽታ 2700 ሰዎች እንዲሁም ደህንነቱ ባልተጠበቀ የወተትና የአትክልት ምርቶች ምክንያት 500 ሰዎች ይሞታሉ። በካፒሎ ባክቴሮሲስ፣ በኢኮላይና በሳልሞኖሲስ ምክንያት የሚደርሰው ዓመታዊ የኢኮኖሚ ጫና 723 ሚሊዮን ዶላር እንደሚገመት ጥናቷ አመላክቷል። ይህንን አሳሳቢ ችግር ለመከላከል የጤና ጥበቃ ሚኒስቴር የአንድ ጤና የአምስት ዓመት ሀገር አቀፍ ስትራቴጂክ እቅድ የተሰኘ አዲስ እቅድ ይፋ አድርጓል። እቅዱ በዓለም ጤና ድርጅት ደብሊው ኤች ኦ እና በሌሎች ዓለም አቀፍ ተቋማት በሚመራው አንድ ጤና ወይም ዋን ሄልዝ ኢኒሼቲቭ ስር የተዘጋጀ ነው። የስትራቴጂው ዋና ዓላማ እስከ 2030 ድረስ የአንቲ ማይክሮቢያል ሬዚስታንስ ስርጭትን መቆጣጠርና ና ተላላፊ በሽታዎችን መከላከል ሲሆን እቅዱ ተግባራዊ ለማድረግ ቢያንስ 44 ሚሊዮን ዶላር እንደሚያስፈልግ ሚኒስተሩ ገምቷል። ባለሙያዎች እንደሚሉት ተገቢ ያልሆነ የመድኃኒት አጠቃቀምና በቂ ያልሆነ የኢንፌክሽን ቁጥጥር ለችግሩ መባባስ ዋነኛ ምክንያቶች ናቸው ብለዋል። በተያያዘ መረጃ የአውሮፓ ህብረት ለስድስት ዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የህክምና ቁሳቁስ ድጋፍ አድርገዋል። ድጋፉ ለህጻናት ህክምና፣ ለማህጸንና ጽንስ፣ ለሰመመን ህክምና፣ ለድንገተኛ፣ እንዲሁም ለቀዶ ጥገናና ለሌሎች ህክምና አገልግሎቶች የሚውል ነው ተብሏል። በዚህ ወቅት ንግግር ያደረጉት የጤና ሚኒስትር ዴታ ወይዘሮ ሳረላ አብዱላሂ የአውሮፓ ህብረት በጣናንና በስፔን ኮፕሬሽን አማካኝነት ባለፉት ሰባት ዓመታት የተለያዩ ድጋፎች መስጠቱን ተናግረዋል። ለአብነትም የጤና ሳይንስን የሚያስተምሩ ዩኒቨርሲቲ ሆስፒታሎችን አድሶ ለህክምና አገልግሎት ምቹ ማድረግ፣ የስፔሻሊቲ ስልጠናዎችን ማሰልጠን እና የህክምና መሳሪያዎችን ድጋፍ በማድረግ በትብብር እየሰራ መሆኑን ገልጸዋል። የህክምና መሳሪያዎች ድጋፍ ለአዳማ፣ ጅማ፣ መቀሌ፣ ባህርዳር፣ ጎንደር ና ሀሮማ ዩኒቨርሲቲ ሆስፒታሎች የሚከፋፈል መሆኑን ከጤና ሚኒስትር የተገኘው መረጃ ያመላክታል። ሀያ ሚሊዮን ዶላር መነሻ ካፒታል ያለው ኢንተርፕሪነርሺፕ ባንክ በኢትዮጵያ ሊቋቋም ነው ተባለ። በኢትዮጵያ ስራ ፈጠራ ወጣቶችን በፋይናንስ ለመደገፍ ኢንተርፕሪነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑ ተገለጸ። ባንኩ በሃያ 20 ሚሊዮን ዶላር መነሻ ካፒታል የሚመሰረት ሲሆን ወጣቶች ለድጋፍ የሚያስይዙት ዋስትና የፈጠራ ስራቸውን ብቻ እንደሚሆን ተጠቁሟል። ባንኩን ለማቋቋም የሚያስችል የመተግበሪያ ስምምነት በስራና ክህሎት ሚኒስቴር ሙፈሪያት ካሚልና በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ፊርማ የተረጋገጠ ሲሆን የወጣቶች ኢንቨስትመንት ባንክ መመስረት ትላልቅና አዋጭ የሆነ የቢዝነስ ሀሳብ ይዘ የሚመጡ ስራ ፈጣሪዎችን መደገፍ የሚያስችል እንዳያስችልና አለማቸውን እውን እንዲያደርጉ ትልቅ እድል የሚፈጥር መሆኑን የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ስምምነቱን በፈረሙበት ወቅት ገልጸዋል። ተቋሙ ለወጣቶች የስራ እድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና እንደሚጫወት አክለዋል። ይህ እርምጃ ኢትዮጵያ የወጣቶች ሀገር መሆኗን በመገንዘብ መንግስት የወጣቶች ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ያወጣቸው ፖሊሲዎችን ወደ ተግባር የመቀየር አካል መሆኑን የስራና ክህሎት ሚኒስትሯ ገልጸዋል። ባንኩ የወጣቶችን ጥያቄ በመመለስ የፈጠራ አቅማቸውን ለማጎልበት ያስችላል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው የሚቋቋመው የወጣቶች ኢንቨስትመንት ባንክ በአፍሪካ ልማት ባንክ እና በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ድጋፍ የተመሰረተ መሆኑን ገልጸው የባንኩ መመስረት የፋይናንስ እጥረት ለገጠማቸው ስራ ፈጣሪዎች ታላቅ የምስራች ይዞ የመጣ ነው ብለዋል። ከመነሻ ካፒታሉ 10 ሚሊዮን ዶላር ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን፣ ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፍን ታውቋል። ባንኩ እራሱን ችሎ የሚቋቋም ሲሆን፣ በቀጣይም ወጣቶች በካፒታል ገበያ ላይ በብዛት የሚሳተፉበትን እድል ይፈጥራል ተብሎ ይጠበቃል።